ሰላም ሰላም ውድ ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደ ከመሸ እንግዲህ መጥቻለሁኝ። ያው አምሽቼን የተመለከትኩት ምክንያቱም የመጣው በአዲስ ሀይምዬ ነበር። ያው የምጠብቀው ያው ሌሎችን አለሁኝ አላይም ማለት አደለሁኝም። ግን ብዙ ጊዜ በቃ በጣም ስለምወዳቸው እንጃ፣ በጣም ለእነሱ ያለኝ ፍቅር እንጃ በውግ ውስጥ ስለምጠብቃቸው የእነሱን ቻይና ልጠብቃለሁኝ። የሌሎችንም አያለሁኝ አላይም ማለት አይደለም። በሁሉም ላይ አስተያየት ብሰጥ ደስ ይለኛል። ዛሬ ግን አስደስተውኛል። ውድ በሆነ ጓደኛቸው በፍጹም ቻይናል መጥተዋል ተከስተዋል ማለት ነው። ደስ ይላል። እነሱ የሰውን እድገት የሚፈልጉ ልጆች ናቸው። ሀይምዬና ብሩክ ፍጹም ደግሞ ባለሁለታችን ነው ሲጣሉ የሚያስታርቅልን አንደኛው ደግሞ ወደ ቡታጅራ ሴት ተከትሎ ሄዶ አብሮ ይዞልን ሄዶ የቀረውን ይዞልን ሄዶ አብሮ የሚያገናኝ ልክ ነው። በፍራንክን እንግዲህ ያወቅ ነው መጀመሪያ ሀይም እያስተዋወቀችን፣ ፍጹምን ግን ደግሞ በአንድ ወቅት እነሱ ደግሞ ሲጋጩ ያንም በዛ በፍራንክን ቢጣሉ ያስታረቀልን እሱ ነው። እንደገናም ደግሞ የሆነ ችግር በመሀላቸው ተፈጠረና ሀይም እየተነስታ ወደ ቡታጅራ ብትሄድ እሱ ደግሞ ጓደኛውን ቤስት ፍሬንዱን ይዞ ቡታጅራ ድረስ ከቻለ ያው እርቅ አውረደልን። እንደገና በሁለተኛውም ደግሞ ቡታጅራ ቢሄድ ደግሞ ሀይሚየን ይዞልን ደግሞ እሱ ከተፋለ። ስለዚህ ባለሁለታችን ነው ሁልጊዜ መሃላቸው ጣልቃ ገብቶ የሚያስታርቃቸው የሚያስማማቸው። እንደዚህን አይነት ጓደኛ ደግሞ ከእግዚአብሔር ነው የሚሰጠው። በእውነት አብረው ነው ከልጅነታቸው፣ እንግዲህ እንደነገሩን ከሆነ አንድ ሰፈር ልጆች ናቸው። ከልጅነታችን ጀምሮ እሱ ቤት እየሄድኩኝ፣ እኔ ቤት እየመጣ እንደዚህ አብረን ያደግ ነው፣ እድገታችን አንድ ነው ብለው። ከዛ ከልጅነታቸው ጀምሮ እስከ አሁን እስካሉበት እድሜ ድረስ አብሮ የዘለቀ ጓደኝነት በእውነት በጣም ደስ ይላል፣ መታደል ነው ብዙ ጊዜ በልጆቻችን በልጅነታችን ማለቴ ነው በልጅነታችን የምናውቃቸው ጓደኞቻችንን ወይ ትልቅ ሆነን ላንገናኝ እንችላለን፣ ብዙ ጊዜ እድሉ የለም። እነሱ ግን እስካሁን ዘልቀው እስካሁን ይተሳሰባሉ፣ በጣም ይጓድዳሉ፣ በጣም አብሮነት ይታይባቸዋል። አንዳቸው ለአንዳቸው ሲያስቡም እያየን ነው። የብሩክ ደስታ ለፍጹም በጣም ያስደስተዋል። ያ ነገራቸውን በጣም ነው መወደበው። እውነት በጣም መታደል ነው፣ ደስ ይላል። በእሱን ደስታ እሱ የሚደሰትበትን ነገር እንዳያጣ ነው ፍጹም በጣም ጥረት ሲያደገ የነበረው እና የሁላችንም ባለሁለታችን ነው። ብቻ ስለከፈቱለት ዛሬ አዲስ ቻይናል ስለከፈቱለት በጣም ደስ ብሎናል። በጣም የሚወደድ ልጅ ነው። እርግት ያለ ልጅ ነው። ብዙ ደግሞ ኦዲንሶች ጠይቀን ነበር ሁላችንም በኮሜንት ለፍጹም ለምንድን ነው ቻይና ልማት ከፍቶለት ያው አይተዋል እነሱም ዛሬ ተናግረዋል ያንን ሲመለከቱ እንደነበረና ሁልጊዜ ደጋግመው ጥያቄ ቀርቦላቸው ነበር እንግዲህ ሁሉ ነገር የሚሆነው በእግዚአብሔር ጊዜ ነው አይደል በጊዜው ነው ጊዜው ሲደርስ እነሱም ዛሬ ሰርፕራይዝ አድርገውናል ምክንያቱም እንዲ ሲጣሉ እንኳን እኮ ብዙ ጊዜ እዛ ኮሜንቱ ላይ ለፍጹም ውዴት ነው ያለው ፍጹም መረዳዳት ስልና ኮሜንቱን ሳየው አንዳንዴ የብዙዎች ኮሜንት እንደዛ ነው የሚለውን ወይም በበኩሌ እንደዛ ብያለሁ። ባክ ፍጹም አስታርቃቸው፣ አንድ ጊዜ እንደውም በመሃል ብቅ ሲል እባክህን አስታርቃቸው፣ ልክ እንደምናገኘው በቃ በኮሜንት እየጨቀጨቅናቸው ነበር። አሁንም አንድ ላይ በመሆናቸው ደስ ብሎኛል። እንደውም መቼ ነው ሄልቻይናል የሚከፈትለት፣ መቼ ነው የሚከፍተው፣ መቼ ነው በራሱ ነገር የሚመጣው? ሁል ጊዜ በእነሱ ነገር ስለሚመጣ እንደዛ አይነት ነገር አስብ ነበር። እንግዲህ ከዚህ በኋላ በቀረው ጊዜ የተለያየ ነገሮችን ይዘውልን ይዞልን ፍጹም ብቅ እንደሚል ተስፋለኝ። ደስ ብሎኛል። መልካም ነገር ደግሞ ስላደረጉለት ሀይሚና ብሩክ ይህንን አስበው ስላደረጉለት እግዚአብሔር ይባርካቸው። ደስ የሚል ጓደኝነት ነው። በጣም ተደስቻለሁ ስላየኋቸው። እነሱን ሳይ ሁል ጊዜ በጣም ነው ደስ የሚለኝ። እንደውም ጠፉ እያልኩ ነበረ የሌሎችንም ቃኘት ቃኘት እያደረኩ ነበር እያየሁ ነበር በየቦታው ማርክም ዛሬ ከሌላ ሴት ጋር መጥቷል ያቺ ደስ የምትል ልጅ እንደ ያቺ ትንሽዬ ልጅ አብሯ የሆነችው ማን ቤዛ የምትባለው ልጅ ያው ትንሽ ግጭት በማላቸው ባለመግባባት ግጭት ተፈጥሮ ነበረ ያንን ግጭት መፍታት ሲገባቸው ምን እንደሚያስተምሩ አላቅም ትምህርቱ ምን እንደሆነ እኔ አልገባኝም ለእኔ ግን ሲገባቸው እየተነሱ ወደ ሌላ እርምጃ መሄድ ምናልባት ብራንክም ለማድረግ ነው። እኛን ምንም አይነት ግንኙነት የለንም ብሎናል። አሁን ከመጣችው ልጅ ጋር ግን እዛችኛ ውስጥ ቅሬታ አይፈጥርም። ተሳሳተች፣ ሰው አይሳሳትም። እንዲ አብሮ ሲኖር አይሳሳትም። በጓደኝነት ይሳሳታል። አብረ ከጎረቤት ጋር ተሳስተን የሆነ ጥፋት እናጠፋለን። እንዴ ጥፋት ማጠፋ እግዚአብሔር ብቻ ፍጹም የሆነ እኮ እግዚአብሔር ብቻ ነው። እያንዳንዳችን ውስጥ ጥፋት አለ። ያ መሴጅ ተላከላት፣ በሞባይሏ ፎቶ ተላከላት። ያንን ፎቶ አየች፣ በጣም ተናደደች። ስለምታከብረው ስለምትወደው፣ በምንም አይነት ነገር ስለማትጠረጥረው እንግዲህ የተሳሳተ መረጃ ደረሳት። ይሄ መረጃ ደግሞ አሳየች፣ በዛ ተሰማት ይችልች። እውነቱን ደግሞ መጨረሻ ላይ ስታውቅ ይቅርታ ጠየቀችው። ታዲያ በአንዴ ዘሎ ከእሷ ጋር ካሁን በኋላ መታይ አልታይም አንቀጥልም አብረን ተለያይተናል ብሎ ከሌላ ሴት ጋር መምጣት ተገቢ ነው ወይ? ጥያቄውን ይህንን ለማርክ ተዋል ወይስ ጓደኛውን ተከትሎ ድራማ እየሰራ ነው? እሱ እኔ እነዛ ድራማን የመስል ግራግብት ግራ ግብት ያለው ነገር ነው፣ ይና አብርሃም ነገር ምክንያቱም ሩታ በዚህ በኩል አንድ ጓደኛ ወንድ ይዛ ትመጣለች። አብርሃም በዚህ በኩል ሌላ ሴት ይዞ ይመጣል። በፊት የተዋትን ኤክስ ፍሬንዱንም ይዞ መጥቷል። ከተለያየ ነገሮች ሰዎች ጋር ይሆናል። እሷ በዚህ በኩል በጥፊት አስመጥቷለች። የተለያየ ሰዎች ምክርን ትሰማለች። እንደ ትልልቅ ነገር ተፈጥሮ ይሆን እንደም። ዛሬ ምን አይተናል ጋሽዬ ከቡታጅራ አዲስ አበባ ከች ብለዋል። እንግዲህ ሁሉ ቤተሰብን ማትከም እኔ ፕራንክ ይሁን ሁሉም ሰው ግራ ገብቶታል። እውነት ይሁን ደግሞ አንድ ቤት ተጣልተው አንድ ቤት እየኖሩ ግራ የገባን ነገር አባታቸውን እንግዲህ አድክመዋል ማለት ነው። ዛሬ እሳቸው ተነስተ ከቡታጅራ መጥተዋል። የፍሬምን ቃል ገብተውለታል። በሁለት ቃላት ነው የማስታርቃቸው፣ ግድ የለህም ብለው ወስነዋል። እንግዲህ እግዚአብሔር ይርዳቸው። መጨረሻውን ነገ ተነገወዲያ እናያለን ብዬ ነው የምጠብቀው። ግን የህፃን ጨዋታ ዩቱብ ለማሳደግ። እኔ ዩቱብ በዚህ መልኩ ነው እንደሚታየው። እኔ አሁን እና የሚጌዝ ውስጥ እንዳይገቡ በጣም ነው ማስበው። እግዚአብሔርን በጣም ነው ሳስበው ጭንቅ ነው የሚለኝ። በቃ እኔ በቃ ይሄ ነገር እንደዚህን አይነት ነገር ደግሞ ልለኝ ስ ስለሆኑ በተለያዩ የሚለኝነት ስለሚያጠቃት እንደሚያለያያቸው ነው የሚመስለኝ። እንደዚህን አይነት ነገር እግዚአብሔር አምላክ ወደ ናይሚ እንዳይመጣ። እንደዚህን አይነት ይሄ ፕራንክ ቢሆን ምንም በተለያየ ወንድ ጋር መለጣጠፍ የማይሆን ለጭንቅላት የሚከብድ ነገር መስራት፣ እየተዛዘሉ ከሌላ ሴት ጋር እየተቃቀፉ መምጣት፣ አይምዬን እስተሁን አላየኋትም። በእንደዚህን አይነት ነገር እንዳይገለጡብን እንደው እግዚአብሔር እንመለምነዋል። ምክንያቱም ስላለመዱት እኔ እንጃ ይህ ነገር የሚያጣላቸው መስሎ ስለሚታየ ነው የምፈራው። እግዚአብሔር ያደርግባቸው። እንደው እንደዚህን አይነት ነገር ይዘውብን እንዳይመጡ እግዚአብሔር ይዳን ነው የምለው አባትየው ግን ከዛ ድረስ ስለመጡ በጣም ተሰምቶኛል። ለፍተው እዚህ ድረስ አድርሰዋቸው እንደገና ደግሞ አሁን ደግሞ እነሱ በተጣሉ ቁጥር ብጥብጡ በመጣ ቁጥር ከዛ ድረስ እየመጡ መድከም ጥሩ አይደለም። እንግዲህ ነገ ተነጎዳም እንደሚያሳዩን አላቅ ሌላው ትንሽ ልናገር ብዬ የማስበው የነሀይሚ ደጋፊዎች የጨረቃ ፋሚሊዎች ነው የሚባሉት። በጣም ነው የምወዳቸው። አረብ ሀገር ያሉ ሴትቶቻችን ቲክቶክ ላይ ዝም ብዬ አንዳንዴ ስራ ቦታ ሲሆን የሚመቸኝ ከሆነ ቤትም እየሰራሁ አዳመጣቸዋለሁ። ደስ ይለኛል፣ ሰው ልጆች ያላቸው ፍቅር ሀይሚና ብሩክን በአካልም የሚያውቋቸውም ከዛ ውስጥ ይኖራሉ ሳያውቋቸውም በጣም የተለየ ድጋፍ የሚያደርጉላቸው የሚወዷቸው እነሱ ሼር በማድረግ ሰብስክራይብ በማስደረግ በተለያየ መንገድ የሚረዷቸው ልጆች እና ፍቅር የሚሰጧቸው ልጆች እኔ በጣም ለእነሱ ክብር አለ። ነገር ግን በመሀላቸው ሲጋጩ ሰሞኑን ሰምቼ ዩቱብ ላይ ነው ድምጻቸው የሚወጣው። ከዛ እየቀረጿቸው ወደ ቲቪ ያመጣሉ። ጥላችሁም ግን አልወደድኩም። ፍቅራችሁ ደስ ይለኛል። ተስማሙ። አሁንም ይቅርታ ተጠያይቃችሁ አብራችሁን የእናንተን ገበና ደግሞ ዩቱብ ላይ አታውጡት እባካችሁ። ይህን ስል በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ለሰው ልጅ ያላችሁ ፍቅር ደስ ይለኛል። አውቃለሁ ከተወሰነ ዓመታት በፊት እዛ ስለነበርኩኝ ከብዙ ልጆች ጋር ገናኝ ስለነበር ግማሾቻችሁ ቤተሰባችሁን ልትረዱ ነው የምትሄዱት፣ እህት ልትረዱ ነው የምትሄዱት። ብዙ ነገር ነው የምታሳልፉት። በዛ ውስጡ ናችሁ። ደግሞ የሰው ደስታ የሚያስደስታችሁ ልጆች ናችሁ። ራሳችሁን ጠብቁ፣ አትጣሉ፣ ተስማሙ። የማንም ወገን መሆን አያስፈልግም። ሁሉንም መደገፍ ነው ያለባችሁ። ገበናችሁንም ዩቱብ ላይ አታውጡት። የእነሱንም ነገር አውጥታችሁ የምታመጡት ወደ ልክ ልካደላችሁም ያደረጋችሁትንም ነገር አትናገሩ። ተስማሙ፣ ነው የምለው። እናንተ ስትስማሙ ሀይሚና ብሩክም ደስ ይላቸዋል። ይቺ በትንሹ ነው የምላችሁ ለዛሬ በጣም ስለደከመኝ